ልኮላተፍበት አለብኝ ግዴታ፣ ተነሳው ልራመድ ካቆምኩበት ቦታ፣ የመዲናውን አሕዋል የሙእሚኖቹ ሁኔታ፣ ዘርዝሬ መቁጠሩን ባይኖረኝም ችሎታ፣ ላኪን እንደውሌታው ላስታውሳቸው ዋሕደው ላሸሪከ ለሁ ወደሚሄድበት ቦታ ሳልሻገር የነበረውን አሕዋል እንዴት እንደነበር ያነ ስፈነጥቅ የኢስላሙ ጀንበር የመዲናውን አሕዋል የዳዋው ነገር ሙሃጅሮችና የአንሷሮች መጣመረ የቁራን ብሔረሰብ ሆነው የመፈጠር የራህማኑ መልእክት ድንበር ለማሻገር ታሕተ ልል ስላም ሆነው መተባበር የአላ ፓርቲ ነበር መሰረታቸው ወሐደው ላሸሪከ ለሁ

ላኢላሃ ኢላ ላ አቃላቷትነሽ ናት ወደ እውነት መግቢያ መክፈቻ ቁልፍናት። ላአደም ልጆች ሁሉ ታወጀ ነፃነት። ለዚህ ነው ነቢያቶች የተላኩበት። በጃሂልያ ሀያት ጣዖት ከመገዛት መስገድ ማጎብደዱ እንዲቀር ለፍጥረታት ለፈጣሪ ብቻ እንዲሆን መገዛት። ማብራሪያው ቁራን ነው። ልተገበርበት ለመንደርላን ደገረ ሳይሆን ለዓለማት

የዘር፣ የመደብ፣ የጎሳ ልዩነት የዚያው አጅመጣ መንጭቆ ለማውጣት ለጥቁር ለነጭ አንድነት ብስራት የአረብ የአጀም ያብታም የደሃምናት የፍትህ መሰረት ለመክሉቅ መክሉቃት የኢማም ምሶሶ ነቅቶ ላመነበት ማመን ነው ባንድ አላህ ላይሻርኩበት ላወቀው ሽልማት ከተከበረው ወሐደው ወላ ሸሪከ ለሁ

በራህማኑ ትዕዛዝ በቁራም ብያኔ፣ መዋደድ መፋቀር የእስላም ስልጣኔ። ይቅርባይ ስሞገስ ጋስ በገኝም ቅራኔ እንዳ እንደ አንድ አካል ሆነ በመሐባት አስረው ዋሕደው ወላ ሸሪክ ለሁ መሐባው እንዳይ መስል በዘመድ ባሃገር በጎሳ በወገን አይደለም በመንደር ነጭ መሆን መጥቀር እንዳልሆነ ቁም ነገር ዳሃው ከሀብታሙ ጋር መተሳሰር በአላ አንድነቱ ማመን ብቻ ነበር የመልእክተኛውን ትዕዛዛቸው ማክበር ሙሽሪኮች ይህ ነበር ያስነቃቸው አሐደው ላሸሪከ ለሁ የቀደምት ሙእሚኖች ታሪካቸው የጠራ በእውነተኛው ሙእሚን ማሐባን የዘራ ሁሉም በአንድነት ለሐቅ ስለሰራ በቁርአን በሐዲስ ጉዘውን ያገራ በአላህ መልእክተኛ ሱና እየተመራ የጨለማን ጉዘው በተውሒድ ያበራ በሐቅና ባጥል ድንበር የተሠራ ለሐቅ የቆመ ሰው ምኑም አያስፈራው። ፍሬውም አፈራ ምርታም ሆነው ወሐደው ወላ ሸሪከ ከለው ብዙ ነበር ያኔ የሥልጠናው አይነት ይተገብራሉ የነቢን ትእዛዛት፣ እንዲያጠናክሩ ወንድማማችነት ብታውቀውን ባታውቀውን ሰላምታ ማስፋፋት፣ የታረዘው ማልበስ፣ የተራበው ማብላት፣ በግማሽ ተምር እንኳ እንድትሸሹ ከሳት። ይህን የተገበረ ጀነት የግሉ ናት። አላህ ቃል የገባውን አያጎልም ቅንጣት፣ ነገ በሽልማት ሊያስደስተው። ዋህደው ወላ ሸሪከ ለሁ የተራበውን ሰው ምግብ ያጎረሰ፣ የታረዘውንም ካለው ያለበሰ፣ አረንጓዴ ልብስም በጀነት ለበሰ። እንዲያውለ ወንድሙ ችግር የደረሰ በንዲህ አይነቱ ብላይ ኡማው የታሰሰ የጃሂልያን ግንቢያ አፈራረሰው ለዛሬ ደረሰ ታሪኮቻቸው። ዋሕደው ላ ሸሪከ ለሁ ለእስላም ማኖር ነው ወሙሉ ሃያታቸውን ሙእሚኖች በእስርብ ተሳካ ስራቸው ከርቀት ስባል ስነ ምግባራቸው ቀን በቀን ሲጨምር በዛ ቁጥራቸው በሰውይ ቀልብ ላይ ገባ መሃባቸው ይህኖ ሙሽሪኮችን ስጋት ሆነባቸው ከየስር ባይሁዶች ጋራ ማበራቸው ተመላልሰው ሰው ነበር አልተሳካላቸው። ከንቶ ታባቸውን ታገሉ ተባብረው አሐደው ወላ ሸሪክ ለው